ማስጠነቅ አልፈልግም፣ እሺ ከላይ ከላይ የሚመልሱ ከሆነ እሱም ስተት ይሆኑና እርስዎ ላይ ነው ጣት የሚጠቆመው። ያ ደግሞ እንዲሆን አልፈልግም። አባት መቼ ነበር የተቀረጹ ያገኙት መልክተኛው? ሰኔ 17፣ መቼ ተደወለለውት ስልክ? እሺ አሁን እንግዲህ ተቀብያለሁ የሚሉትን መኪና ውስጥ ተቀብያለሁ የሚለውን ነገር ቶታሊ እንግዲህ ወደ ተደወለልኝ ወደሚለው ሄደዋል። እርስዎ መቼ ተደወለለውት በሀያ ከሶስት ቀን በኋላ በልፋይበስን ቀን ላይ ስላለ ቀኑን ማየት ይቻላል። ግን ከለቀኩት በኋላ ሊሆን ይችላል። አባቴ አሁን የሚያስማማኝ ግን አሁን እርሶ ሲያወሩ፣ ግን አሁን እንደወጣው ከሰው ደወለልኝ ካሉ አሁንም መልሶ እኔ ጋር ነው በሶስተኛው ቀን አሁንም እሱን ችግር

እሺ እኔ እንትን እንዳልል አንዴ ልቋጭ። በጣም ይቅርታ። እኔ አሁን ነው እናንተ ጋር ያለሁት መልክተኛው ነኝ። ድምጼ ያው ብዙ ሰው ያውቃል ብዬ ገምታለሁ። ባላደረው ምን ፊት ለፊት ያልወጣሁት እዛ ፊት ለፊት ያው ልብስ ለብሼ ያልመጣሁት በቅርብ ሚዲያ ላይ ራሴን እንትንላለሁ ብዬ ስላሰብ ያው ዲቴል አላውራም። እዛው ላይ ሁሉንም በደንብ አስረዳለሁ። እግዚአብሔር ከፈቀደልኝ እስከዛ ያደርሰን። ግን አሁን አባቴ፣ እኔ አሁን በግልጽ ምነግርዎት ነገር እንዲህ አይነት ነገር የሰው ስም ባንዴ ነው የሚያስጠፋው፣ እና ትንሽ የማስተዋል ቢኖር መልካም ነበር። በቃ አንዴ ሆኗል፣ ችግር የለም እኔ ሁሉንም ይቀበላል። ግን እኔ ከዛ ከአፋር ክልል ይሄ ተርቡ መድፎኝ በሽተኛ ረዶኋላ የኔ አባት ረዶታልቃጭ ነ አይተዋ ተረድቾት። አሁንም አባት እየከሰስ ኮት አይደለም ሊያስታውሉ ጥሩ ነበር ነው ሀሳቤ። አሁንም ችግር የለውም ተረድቼዎታል። አሁን ግን እኔ ማድረግ የሚገባኝ ነገር ካለ ከጎንዎት ቁሚ ይሄ ሌባ ያጭበረበረውት ሰው ማጋለጥ በሚገባውት ነገር በሙሉ ምናልባት ጠበቃም ካስፈለገ ምንም ካስፈለገ ከጎኖት ልቆም ዝግጁ ነኝ። እኔ የምችለውን አደርጋለሁ። ምክንያቱም የእርሶ ሐቅ ሲወጣ የእኔም ሐቅ ይወጣል። ገባሁት። ምክንያቱም ሌባ ተብያ በአንድ ጀንበር ነው ያ ሁሉ ስም ተንዶ፣ በአንድ ጀንበር ሰው እየሰደበኛለሁ አባቴ እና ይሄ ነገር አንዴ ሆኗል። አሁን ግን መፍትሄውን ማምጣት የምንችለው እኔና እርሶ ይህንን ነገር ሄደንበት ልጁ መያስ ይችል ሻባቴ። አሁን እኔ ትንሽ የከፋኝ እነዚህ ነገሮች እንትን ሲሉ ይሄ ሌባ እንዳይሸሽ ይፈራሉ። አንድ መልእክት መጥተዋል፣ ቅድም እንዳልኩት ለተመልካቾችም ይህን መልእክት ባለበት ባነበውም ደስ ስለሚለኝ ነው። አንደኛ፣ ሁለተኛ ያው የህግ አካላት ይህን ይይዙታል። ያው ኦሬጅ የተጀመረ እንትን ስለሆነ ማለት ነው። ሲይዙት እነሱ የሚሄዱበት መንገድ አለ ብዬ አስባለሁ። ጠንካራ ጠንካራ መንገዶች ለዚህ ደግሞ ከጎን መሆን በዚህ አጋጣሚ ሊመሰገን ይገባል። ደውለውልኝ ያለ ተስፋዬ ቅን ልቦች ከዚህ በፊት የፕሮግራሙ እንደቀረበም ጭምር ነው የደወሉት። ስለዚህ የሚያግዞት ይህም ትልቅ ነገር ነው። ተረጋጉ። እርሶ የመጀመሪያውን ነገር መረጋጋት። ሌላው እንድትረዱልኝ የሚፈልገው አሁን ልታችሁም ስላላችሁ መልክተኛውም ባላደረውም እንድትረዱ ባለፈውም ደጋግሜ የተናገረ ያለው እኔ ኢቨን ኢፍ አላውቃችሁም፣ አንተዋወቅም፣ ነው የማታውቁኝ። ወይም የግል ጸብ፣ የግል ዝምድና ምንም ነገር የለንም። ይሄ ፕሮግራም የቀረበውና የተላለፈው የእውነት ብዙ ነገሮችን ክሊር ያደርግላችኋል። ለራሳችሁም ብዬም ስለማስብ ነው ይሄ፣ እንድታውቁት እንድትረዱ ትፈልጋል። ሌላ ከምንም አይነት ነገር ጋር ተያይዞ እንዳልቀረበ ይሄ ፕሮግራም አንደኛ፣ ሁለተኛ እኚህ ሰውዬ ጥያቄ ሲጠይቁ መጣሁ። መልእክተኛው ላይ ቀርቦ ባላደራው እያሉ ከእናንተ ውጭ ማንን መጠየቅ እችላለሁ? ማንንም መጠየቅ አልችልም። ይህንንም እንድትረዱልኝ እፈልጋለሁ። ከዛ ውጭ ግን ስለመጣችሁ የሆነ ትልቅ ክብር አለኝ። ትልቅ ማለት በቃ ይሄ ለህዝብም ያላችሁን ክብር የሚያሳይ ነው። ስራችሁን በምንም ቅድም አውርተናል። ኦፍኮርስ በምንም መቋረጥ አለበት ብዬ አላስብም። እውነት ለመናገር ዋናው ነገር እንደዚህ ጥያቄ ይመጣለሁ። ያው ይመጣል። የሚሰራ ሰው ይጠይቃል በየትኛውም መንገድ ብንሄድ ማለት በየትኛውም ላይ ብንሄድ። ስለዚህ ያንን እያጠናከራችሁ የምትቀጥሉ ስለሚፈልግ ነው። እችን መልእክት አንዴ ላንብባትና እናንተ ይቻላል እስካሁን ዝም ስላልኩም። እሺ እንግዲህ ያው ብዙዎች መጀመሪያ አባታችን ያው ተጨንቆኖ ነው ብዬ ነው የማስበው። አሁንም ድረስ እሳ እሱ ነውም ብለው ነበረ። ያው መልክተኛው ደግሞ መጥቶ እውነቱን ተናግሯል። ያን ያህል አሁን እኔን የሚመለከት ያለ ነገር አይመስለኝም። አሁን ላይ ሲመስለኝ አደለ ምክንያቱም ጉዳዩ ላይ እኔ እንደሌለው ነው የሚሰማኝ። አሁን ላይ በእነዚህ አይነት ጉዳይ ላይ ብዙ ማጭበርበሮች ሊኖሩ ይችላሉ። አሁንም ቢሆን እሳቸውን ያጭበረበረው ሰውዬ በሕግ እንደጀምሩት እርሶ መቀጠል አለቦት፣ እኔም ከጎኖት ነኝ፣ ማገዝ በምችለው መልኩ ሁሉ አለውኝ። ግን ደግሞ ሰዎች ከዚህ በኋላም እንዳይጭበረበሩ በተለይ አሁን የኔ ራሴ ባላደራው የሚላለ ስልክ ቁጥሬንም እዛው ላይ ሳስቀምጥ ይህ ብቻ ነው የኔ ስልክ ቁጥር የሚላለ እና ብዙ አጭበርባሪዎች ይኖራሉ። ቲክቶክ ፔጅ ላይም ከ400 ሺህ በላይ ተከታይ ያለው ባላደራው በሚል የተከፈተ አካውንት እንዳለ ሰዎች ልከውልኛል። ያንተ ያልሆነ የኔ ያልሆነ ማለት ነው። ከ400 ሺህ በላይ ተከታይ ያለው ፌስቡክ ላይም እንደዚሁ የተላኩልኛሉ ባላደራው በሚል የተከፈቱ የሐሰት እንትኖችና እንደዚህ አይነት ነገሮች ስለሚያጋጥሙ ሁሌም ቢሆን በጥንቃቄ ነው ማድረግ ያለባቸው። መርዳት የሚፈልጉ ሰዎችም እርዳታ ላይም ደግሞ ሰዎችን እንዲያግዟቸው የሚፈልጉ ሰዎች ሰውን ኮንታክት ሳያረጉ አስቀድመው በጣም መጠንቀቅ አለባቸው። ከዛ በተጨማሪ እስካሁን ድረስ እኔ ማንነቴን ሳያውቁ ፊቴን ሳያዩ አምነውኝ እኔን እኔን አምነውኝ ብር እየላኩ ለተቸገሩ ሰዎች እንዳደርስ የሚያደርጉ